እኮ አንቺ ቤት ሄጄ እኔ እሄዳለሁኝ አብሬሽ አታደርገውም። ያለ እሷ ረቃ ዳታረ ነቅናል ክድ ሄድ አብልተው ሄድ ነፃነት፣ ይኸውና የአንቺ ውጤት ውጤትሽ ነው የአንቺ ማለት ነው። ምክንያቱም አንቺም የራስ ህይወት እየመራሽ እሱም የራሱ ህይወት እየመራ ዛሬ ላይ ተነስተሽ መጥተሽ የድሮ ፎቶ እና ቪዲዮ ላይ እየፖሰድሽ ያውና የአንቺ ውጤት ማለት ነው። እርጉዝን ሴት እንደዛ አድርጎ ተነስቶ ወደ ቡታጀራ ሄደ። አያች አይደል ውድ ቤተሰቦቼ፣ ይሄ የማወቅ ውጤት ነው። የነጻነት ቀደም ራሱ ልጅ አላት ብዬ በሰራሁት ቪዲዮ እናንተን ክፎች፣ እናንተን እንደዚዎች የሴት ልጅ ናት አትፍረ። ዛሬ ላይ ሩታ፣ ሩታን ማለት ነው ሩታ ያ ሁሉ ነገር ስትባል ምን ብላችኋል? ምንም አላላችሁ። ልጅ አስወረደች እየተባለ አይደለም፣ ልጅ አስወረደች ስትባሉ ራሱ ከታች እያጨበጨባችሁ ነው። እና ታዲያ እኛ ልንሰማችሁ ነው። እሷ ሴት አይደለችም እችልን ሴት አይደለችም። ሩታ ሴት ናት። ልክ እንደ እናንተ እኔም ሴት ነኝ፣ እሷም ሴት ናት። ሌላኛውም ደግሞ የምትወቀሰው ሴት ናት። እና ታዲያ ሌላኛው ሴት ነው። እቺ ሴት ሴት አይደለችም። አይ ወንድ ናት፣ ወንዳ ወንድ ናት። እውነታችሁን ነው። አብረሽ ደግሞ ሁሌ በመነጋገር አታምንም። ሁሌ ማስረዳት አትችልም። ለምንድን ነው የእኔ ጥያቄ። ለምን አንተ አልነገርካትም? አይደለች ልጅ አንተ ከነጻነት ጋር እንደነበረ አለ ነበረን። ይው አሁን አስረድቷቸዋል ገብታቸኋል፣ አይደለ ተናግሯል፣ አብረሽ ማለት ነው። ለሩታ ግን እንደዛ ብለህ አላስረዳህም ጅምር ላይ። ስለዚህ ዛሬም ላይ ተረጋግተህ ማስረዳት ሲገባህ አምናጥከህ ወደ ቡታጀራ ልትሄድ፣ እውነትህን ነው። ከነጻነት ጋር በነገራችን ላይ ተገናኝተዋቸዋል በድጋሚ ሄዶ ለምን አገኛት እያለች ነበረ ሩታ። ይሄ ደግሞ ሄዶ እንዳገኛት ደግሞ ከትላንት ወደ ሪከርድ ተደርጎልኛል ዋትሳፕ ላይ። አስፈላጊ ከሆነ ሪከርዱን አወጣዋለሁ። ሪከርዱ ደግሞ ያን እንትን ያን በመጥፎ ነገር አይደለም ያገኛት ነፃነትን በመጥፎ ነገር ሳይሆን ያገኛል። አንደኛ እንትን ተበላሽቶባታል፣ ትምህርትዋን ላይ የለችም እንትን ወድቃለች ነው እንደ ተበላሽቶባታል መሰለኝ። እና በዛ በዛ ስራም ስለሌላት ልጅ አለ፣ ትዳር የሚባል ነገር አለ። ስለዚህ ወታ ሚዲያ ላይ መስራት እንዳለባት መሰለኝ ያወሩት እንጂ ሌላ ነገር አይደለም። ይሄን ነው ለእኔ ራሱ የተነገረኝ። የተነገረኝ ወላሂ ላዚም ይሄን ነው የተነገረኝ ማለት ነው። ይሄንን እንደዚህ ትምህርት ተበላሽቶባታል፣ ስራ የላትም፣ እንደዚህ እንደዚህ ነው ስራ እንድትሰራ በዚህ ቪዲዮ ላይ ቻናልን ለመስራት እንደምትፈልግ ወይም ደግሞ ተሰርታ እንድትለወጥ። ይሄ ልጅ ብዙ ጊዜ እንዲህ ያደርጋል። ነገር ግን አብርሽ ማስረዳት አለብህ፣ አሁንም ቢሆን ማስረዳት አለብህ። ሚስትህ ናታ፣ ሚስትህ ናት። አብርሽ ምንድ አሁን እኔ ከሁሉም ሴት መርጫ ያገባኋት ሩታን ነው አለ እሺ ከሁሉም ሴት መርጠህ እኮ አግብተሀታል የታወቀ ነው አደለ የትኛውም ወንድ በነገራችን ላይ ሴቶች ወንድ ሲደረድር እንደዚህ በተርቲብ አራት አምስት ሲደረድር ሁሉም አራት አምስቱም ሴት ይፈልጋታል አይደለም በአራቱ በአምስቱ አማርጦ የትኛዋ ናት ለትዳር አጋር የምትሆነው ለየትኛዋ ናት ትዳሬን ቀጥ ለጥ አድርጋ የምትይዘው ብሎ በደንብ አድርጎ ይባላታል ከዛ በኋላ ሌላኛው ጣል አድርጎ አንዲቷ አንስቶ ይወጣል ማለት ነው ይሄ የታወቀ ነው በብዙ ወንዶች ያለነው ነው ማለት ነውና አብረሽ ግን በመነጋገር ለምን አታምንም ሚስትህን ለምን አታስረዳትም እሺ ችግርህን አሁንም ችግር እንዳለበት ጥፋት እንዳለበት ጥፋትህን አምነህ ይቅርታ ጠይቃት አሁንም ቢሆን ይቅርታ ጠይቃት በተደጋጋሚ እች ልጅ ሁለት ነፍስናት እኮ ያንተ ልጅ እኮ ነው ሆድዋ ላይ ያለው የኔ አባት የምሬን ነው የምልህ ያንተ ልጅ ነው መሰለኝ ያለው ታዲያ ለምንድነው ማግባባት ያቃተ ለምንድነው አውርተህ መፍታት የቸገረ እንዴ ሴት ልጅ ናት። ለምንድን ነው እንደዚህ እኛ? ሴት ልጅ ናት አይደለችም እኮ አላልንም። ሰርታ እንድትለወጥ ይሄ ሁሉ ቪዲዮ እና ፎቶ ማስወጣቱ ተገቢ ነው እ ተገቢ ነው ወይ? ቆይ ይህንን አክል እንትን ማለት ነው። ፎቶ እና ቪዲዮ ራቁት የሆነ የሆነ የሆነ ነገር የተበላላሸ ለልጅ እራሱ ሲባል እኮ ይደበቃል። ሴት ስለሆናችሁ እናንተ ግቦች፣ እናንተ አመዳሞች። አመዳም አደለን። ምናችን ነው አመዳም የሚመስለው? እኔ እየፈረድኩባት እኮ አልነበረም። ነገር ግን ህይወት እያለው አንድ ሰው የሌላኛውም ሰው ህይወት እንዲበጠበጥ መሄድ የለበትም። ባሏ እኮ ተናግሯል። ቪዲዮ ሰርቼ ነበረ በነገራችን ላይ ነገር ግን አሁን አልፖስተውም። ፖስትላችኋለሁ ነጌ ማለት ነው። የምሬ ነው የምላችሁ። ባሏ እራሱ ወጥቶ ተናግሮ ቪዲዮ ሰርቶ የለም ድጋሚ ቪዲዮ ሰርተው ነበረ። ያንን ቪዲዮ አጥፍተውታል። በአስራ አምስት ደቂቃ ውስጥ ቪዲዮ አጠፉት። ለምን አጠፉት? ጥፋት ካለ የለባቸው፣ ለምን አጠፉት? ብሩክ ከሚባለው ልጅ ትናንትና ነፃነት፣ ነሱ መጥተው የፖስተር ዛሬ ራሱ የምሬ ነው ምላችሁ ታምኒ ላይ የተለጠፈው ፎቶ ብታዩት ጉድ ትላላችሁ። ራቆት ነበረ እሱ ራሱ እና ለምን አጠፉት? ለምን ምክንያቱ እንዴ ሩታ አስወረደች ልጇን፣ አስወረደች ልጇን። እንደዚህ ያደረገች ልጇን እንደዚህ ያደረገች ሲባል ሴት ልጅ ናት። ተዉ፣ በልጅ ደግሞ አትቀል፣ በልጅ አትምጡባት። እንደናንተ ሴት ናት፣ እንደናንተ ልጅ ነው በሆዱ ያለው ብላችሁ ለምን አትናገሩም? እኔ ዛሬ ላይ እንደዚህ እንደዚህ ብለን ስንናገር ሴት ናት ደግሞ ልትሳደቡም ያምራችኋል? እንዴ ያምራችኋል እኔ ከተበደ ጎን ነኝ። ዛሬ የሚሆን ነግም የትኛውም ሴት ነጻነት ከተበደል ተበደል ይችላሉ። ነገር ግን ነጻነት እንደውም ሊያሰራት ነበረ እንትል ያለው ይሄ ነገር ያደረገው ነገር ግን እሷ የቪዲዮ ቪዲዮ ና የፎቶ ፎቶ አውጥታ አይፖሰተችው። ትምህርት ተበላሽቶባት ስራ እንድትሰራ ሊያደርጋት እንደነበረ እኔ ከትናንት ወደ ደርሶኛል። እኔ አልዋሻችሁም። ይሄ ደግሞ የኛ የግሬስ ፋሚሊ ቀኝ እጅ የሆነች አንድ ልጅ አለች ማለት ነው። ቀኝ እጅ የሆነች በእንደዚህ በእንደዚህ ሁኔታ ብላ እንዲሁም ሪከርድ እሱ መምጋለ ማለት ነው። እንደዚህ እንደዚህ ነው ምናምን ተባብለን እንትን የተቀባበል ነው ማለት ነው። ገባቸው አይደለ? ግዴታኛ ወደ ሚዲያ ማውጣት አለብን ብለን አይደለም። ሮታም ደግሞ ው ተናገራለች። ሄዶስ ለምን አገኛት ብላ ተናገረች ማለት ነው። እሱም ደግሞ ያስረዳል ለምን እንዳገኛት፣ እርግጠኛ ነኝ በኋላ ያስረዳል ብዬ አስባለሁ። ግን እኮ አብረሽ ከሚስትህ ራሱ መግባበት አቅተዋል እኮ አሁን ላይ። በንዴት በንዴት ስኳር በሽተኛ አንተ ልጅ እኮ ነህ ገና ስኳር በሽተኛ ልትሆን ፈልጋለ እንዴ? መቼ ልጅ ያለችህን ነገር በሙሉ ማድረግ ግዴታ ነው፣ ምክንያቱም አጥፍተሃል። ጅምር ላይ ለምን ማስታወቂያ ነው አልካስ? ለምን ትላሳለህ? ማስታወቂያ እውነተኛ ነበረ። እንደዚህ እንደዚህ ሆነ። የማያግባባን ነገር አሁን ተነግሮ የማያግባባን ነገር ነበረ፣ ተለያየን ነው እኮ ኦፍኮርስ። የማያግባባቸው ነገር ነበረ፣ ተለያዩ። የትኛውም ሰው የማያግባባው ነገር በመሃሉ ካለ ተጋብቶ አይኖርም። እስከ መቼ ሊዛልቅ? የትኛውም ጊዜ ሊዛልቅ አይችልም። ነገር ግን ጥፋተኛ ነህ፣ መቶ ፐርሰንት ጥፋተኛ ነህ። ነጻነትም ደግሞ ጥፋተኛ ያደረኳት እኔ ዛሬ ለምንድን ነው የራሷ ሕይወት ኖራት? እንዴት አድርጋ ነው ገና ባሏ ወጥቶ እንደዛ ወቀሳ ሲያቀርብ ለምን ያደረገችው ብዬ ነው ተናገርኩኝ። ተግባባን አይደለም እና ብዙ ልጆች ደግሞ በውስጥ መስመር ራሱ የልጇ ፎቶና ቪዲዮ ትጠይቁኛላችሁ። አላህ ምስክሬ ነው፣ አልሰጣችሁም። ፎቶና የልጇ ፎቶና ቪዲዮ ማለት ነው የራሷ ቪዲዮና ፎቶ ከሰጠኋችሁ እንጂ የልጇ ፎቶ እንደዚህ ምድር ተሰንጥቃ ትወጠኛለች እንጂ አልሰጥም። ምክንያቱም የልጅን ነገር አውቀዋለሁ። ልጅ ባላጠፋው ነገር ሊዘቀዘቅባት ሊሰደብባት አልፈልግም። የትኛውም ልጅ የትኛውም ሴት ልጅ ወልዳ ራሷ ትሰደብ እንጂ ልጇ እንዲሰደብ እኔ ምክንያት ልሆን አልችልም ማለት ነው። እሷ ራሱ ተሳስታ ሌላ ራሱ በትፖስት ወይም ደግሞ ባታወጣው ደስ ይለኛል። ሌላ ሰው ሊያወጣው ይችላል። ነገር ግን እኔም ምክንያት አልሆንም ማለት ነው ባጭሩ። ነገር ግን አለሽ አርፈሽ ልጅሽ ብታሳድጊ ሰብስበሽ ትዳርሽ ሰብስበሽ ብትይዥ፣ እሱ ትዳሩ ሰብስቦ እኮ ይዞ ነበረ። ለአንቺ ለውጥ ብሎ እኮ እየጣረልሽ ነበረ። ነገር ግን አንቺ ዛሬ ምክንያት ሆነሽ ተገኘሽ ማለት ነው። እና ለማንኛውም በውስጥ መስመር እየጠየቃችን አም ሶሪ፣ አልሰጣችሁም። አልሰጣችሁ የማልሰጣችሁ ደግሞ የልጅን ነገር ስለማቀው እንዲዘቀዘቅ ስለማልፈልግ እንዴ እንዴትም እንደሚያሳሳይ ያንዳመት ልጅ ስንት ነገር ይባላል። ገና እኮ ልጆ ሳይገኝ ራሱ ብዙዎቻችን በንዴት የሆኑ ልጆች አሉና፣ ና ልጅሽ አታሳድጊው ወይ ብለው ራሱ ሲሰድቧት ነበረ፣ ቲክቶክ ሰፈር ላይ ማለት ነው። ለምንድን ነው ልጅሽ መታሳድጊው ቪዲዮ ራሱ እናወጣብሻለን እያሏት ነበረ። ስለዚህ እኔ እንዴት ብዬ ነው አንስቼ አምጥቼ ያንን የአንድ ዓመት ሕፃን እንዲዘቀዘቅ ምክንያት መሆነው፣ እንዲሰደብ ምክንያት መሆነው። እሷ ከፈጣሪ ዋጋ ትተሳሰበው። ባሏ ደግሞ ቪዲዮ ሰርቷል፣ ፋሚሊ ይበድለሻል እኔን በድለሽኛል ብዬ እዚህ ጋር ኢንፎርሜሽን ላወጣብሽ፣ አይደለም። እኔ እንዳንቺ አይደለሁም። የናብረሽ ያብረሽ ምንድን ነው እንትን ብትዥም እኔ ግን ብዙ ኢንፎርሜሽን አለኝ፣ ነገር ግን ላወጣብሽ አልፈልግም ብሏታል። ያም ደግሞ አዎ የልጁን እናት እስከሆነች ድረስ የትኛውም ሰው ጤነኛ፣ አምሮ ያለው ሰው አውጥቶ አይፖስትም ማለት ነው። መረጃ አይሰጥም። ግን ፎቶዎች አውጥቷል። ልጁ ራሱ ባሉ አገባቸው አይደለም። ስለዚህ እንደዛ ነው የምላችሁ ውድ ቤተሰቦቼ። ህፃን ልጅ ደግሞ እንደዛ አይደረግም። አትዘቅዝቁ። ቢወጣ ራሱ ወላህ አትዘቅዝቁ። በቃ ነውር የሚባል ነገር አለ። ልጅ ነው ልጅ እስከሆነ ድረስ ደግሞ ትንሽ ነው። እንደዛ አይደረግም፣ አይዘቀዘቅም፣ አትዘቅዝቁ ይጠይቁ ችግራችሁ። መነጋገር ካለባቸው ከእሷ ጋር ነው እንጂ ከሌላኛው ሰው ጋር አይደለም ማለት ነው። ከህፃን ጋር አይደለም። ሌላ ደግሞ ሴት ናት ምናምን ምናምን ብላችሁ የምትከራከሩ እሷም ሴት ነበረች። ለምን እንደዛ አደረገች? ሩታ እንደዛ ስትባል ልጇ አስወረደች ምናምን ስትባል ፀጥ ብላችሁ። እዚህ ጋር ደግሞ ሩታ ሴት አይደለችም። ያች ሴት ናት። እኔ ሴት ነኝ። ሩታ ሴት አይደለችም። አያችሁ አይደለም? እዚህ ጋር ነው ልዩነታችን። ለምን አንዳልሆንም? መጀመሪያ ላይ ለማንኛውም ውድ ቤተሰቦች ሰላም ሆኑልኝ።